አሁን እንግዲህ ወደ እሁድ መዝናኛ ወሬዎቻችን ነው የምናልፈው ከሀገር ውስጥና ከውጭ ወዳገኘናቸው። ከዛ በፊት ግን ቀደም ሲል በዝንቅ ፕሮግራማችን ላይ ዶክተር አርቲስት ጥላሁን ገሰሰን በአንድ ወቅት በቀድሞ ኢትዮጵያ ቴሌቪዥን ውስጥ የተቀረጸውን ከክምች ክፍላችን ያገኘነውን ነበር ለተመልካቾች ያሳየናል። ያለ ምክንያት አልነበረም። አዎ እንግዲህ መስከረም 17 የአርቲስት ጥላሁን ገሰሰ የልደት ቀን ነው። ያንን ምክንያት በማድረግ ነው የኢትዮጵያ ብሮድካስቲንግ ኮርፖሬሽንም በዝንቅ መጀመሪያ ላይ የእሱን ቀደም ሲል በኢትዮጵያ ቴሌቪዥን ስቱዲዮ ውስጥ የተቀረጿቸውን አዝናኝ ነገሮች ለማስተላለፍ የሞከርነው ነው። በዚሁ አጋጣሚ ነፍሱም ይማር ብለናል። የልደት ቀኑንም በማስመልከት መልእክታችንን እናስተላልፋለን። አዎ እንግዲህ አሁን ቅድሚያ ወደ እሁድ መዝናኛ ወደ አገኘናቸው ወሬዎቻችን ነው የምናልፈው። ከሀገር ውስጥ እንጀምራለን። ቅድሚያ ባንተ እንጀምር። እኔ ልጀምር። በትናንትና ዕለት የኢትዮጵያ ደራሲያን ማህበር በክረምት ወራት ያሰለጠናቸውን ስልሳ ተማሪዎች አስመርቋል። በምርቃት ስነስርአቱ ላይ የተለያዩ የስነ ጥበብ ዝግጅቶች በተመራቂዎች ቀርበዋል። ህሊና መስቀሉ ታድማ ነበር። ነጻነት ክንፈ ታቀርበዋለች። ትናንት በቅርስ ጥናትና ጥበቃ ባለስልጣን አዳራሽ የኢትዮጵያ ደራሲያን ማህበር በክረምት ወራት በስነ ጽሁፍ ያሰለጠናቸውን ስልሳ ተማሪዎች አስመርቋል። እነዚህ ተመራቂዎች በተለያየ የእድሜ ክልልና የትምህርት ደረጃ ላይ የሚገኙ ናቸው። ማህበሩ ከዚህ በፊት ለሶስት ተከታታይ አመታት አሰልጥኖ ያስመረቀ ሲሆን ይህኛው ለአራተኛ ጊዜ የተካሄደ ነው። በእነዚህ አራት ዙሮች ሶስት መቶ የሚሆኑ ሰልጣኞች ስልጠናው እንደተካፈሉ ተገልጿል። በዕለቱም ተመራቂ ተማሪዎች የተለያዩ የስነ ጽሁፍ ስራዎችን አቅርበዋል። ለሰልጣኞቹ እንዲሁም ለአሰልጣኞቹ የምስክር ወረቀት የሰጡት የኢፌዴሪ ባህልና ቱሪዝም ሚኒስቴር ሚኒስትር ደኤታ ወይዘሮ መዓዛ ገብረ መድህን ናቸው። በዚሁ ጊዜ በድርሰቱ አለም የመጀመሪያ ብዕራቸውን ለሚያሳርፉ ጀማሪ ደራሲዎች ስራዎቻቸውን ለአንባቢያን እንዲያበቁ በያዝነው አመት የባህልና ቱሪዝም ሚኒስቴር እቅድ መያዙን ወይዘሮ መዓዛ ገብረ መድህን ተናግረዋል። የምርቃት ስነ ሥርዓቱ ላይ ደራሲያን፣ የተመረቁ ቤተሰቦችና ጥሪ የተደረገላቸው እንግዶች ታድመዋል። ሶስተኛው የጋና ዓመታዊ ፌስቲቫል በትናንትናው እለት በጋና ኤምባሲ ተካሂዷል። የጋናና የኢትዮጵያን ባህላዊ አልባሳት ያጣመሩ የተለያዩ አልባሳት ለእይታ ቀርበዋል። በእለቱም በኢትዮጵያ የበርካታ ሀገራት አምባሳደሮች ተጋብዘዋል። ይለናል የባልደረባችን ታሪኩ አሳይ ዘገባ እንከታተል። የጋና ኤምባሲ በአዲስ አበባ ከሚኖሩ ጋናውያን ጋር በመተባበር ያዘጋጀው ሶስተኛው የጋና ዓመታዊ ፌስቲቫል በትላንትናው ዕለት በጋና ኤምባሲ ተካሂዷል። ሳውንድ ሴንት ስታይልስ ኦፍ ጋና በሚል የቀረበው ፌስቲቫል ከሀያ በላይ በኢትዮጵያ የሚገኙ የተለያዩ ሀገራት አምባሳደሮች ተሳትፈውበታል። የዘንድሮን ፌስቲቫል ኤትሮ ፓን አፍሪካን ፋሽን ሪቮሉሽን በሚል የኢትዮጵያና የጋናን ባህላዊ አልባሳት በማጣመር አዳዲስ ዲዛይኖች ለእይታ የቀረቡበት ነው።

መሰል መድረኮች መዘጋጀታቸው የሁለቱን ሀገራት ዲፕሎማሲ ከማጎልበትም ባሻገር ለማህበራዊም ሆነ ለንግድ ግንኙነቱ ሁነኛ መድረክ መሆኑን ነው በኢትዮጵያ የጋና አምባሳደር ሚስተር ያንኪ የተናገሩት። ከሁለት ዓመት በፊት ነው ይህንን ፌስቲቫል የጀመር ነው። ከአመት ዓመትም በዓላማ እያደገን የመጣው ባለፈው ዓመት ሳራ መሐመድ የተባለች ኢትዮጵያዊ ዲዛይነር ተዋወቅን። ከጋና ዲዛይነር ጋርም በማጣመር ዘንድሮ የተሻለ ስራውን ሰርተዋል። በአጠቃላይ የዚህ ፌስቲቫል ሀሳብ ኢትዮጵያ ውስጥ ያሉ ምርጥ የዲዛይን ስራዎችን ከጋና ምርጥ ስራዎች ጋር በማዛመድ ንግድና ባህሉን ጋና ፉድ ሚውዚክ ፋሽን ቤታ ኤሚስ አባላ ነው። ከጋና የመጣሁት ኢትዮጵያ ስመጣ የመጀመሪያ ጊዜ ነው። ምንም እንኳን አጭር ጊዜ ብቻ ቢሆንም በኢትዮጵያውያን አልባሳት ላይ የተወሰነ ጥናት ካደረኩኝ በኋላ በዓለም አቀፍ ደረጃ ገበያ ላይ ል የሚችሉ ዲዛይኖችን የኢትዮጵያንና የጋናን ባህላዊ አለባበስ በማዛመድ ለመስራት ሞክሪያለሁ። የኢትዮ ጋና ባህላዊ ልብስ ንግድም ውስጥ ገብቻለሁ። በእለቱም የጋና የሙዚቃ ታሪክና በጋና ብቻ የሚመረቱ የተለያዩ የጋና ምርቶች ለእይታ ቀርበዋል። የሙዚቃ ዝግጅትም ተካሂዷል። የእሁድ መዝናኛ ዜናችን አሁንም እንደቀጠለ ነው። በኢትዮጵያ የአዘርባጃን ኤምባሲ በሀገሪቱ በፍቅር ኮሜዲ ዘውግ ተሰርቶ በ140 ሀገራት ለይታ የበቃውን ፊልም አሳይታለች። የፊልሙ ርዕስ አሸንሚል አለን የሚል መጠሪያ ያለው ሲሆን ከአንድ ክፍለ ዘመን በላይ እድሜን አስቆጥሯል። ዝርዝሩን ባልደረባችን መቅደስ ጥላውን ታቀርበዋለች። አዘርባጃን ከኢትዮጵያ ጋር ያላት የሁለትዮሽ ግንኙነት የቆየ ቢሆንም ይህንን ግንኙነቷን ለማጠናከር ኤምባሲዋን በአዲስ አበባ የከፈተችው በቅርቡ ነው። ኤምባሲው በአዲስ አበባ ለሚገኙ ዲፕሎማቶች እንዲሁም ከኢትዮጵያ የባህልና መገናኛ ብዙኃን ተቋማት ጋር ያለውን ግንኙነት ለማጠናከር ነው የሀገሪቱን ዝነኛ ፊልም እዩልኝ ሲል የጋበዘው አምባሳደር ኤልማን አብዱላይቭ እንዳሉት አሸን ማል አለን ወይንም በእንግሊዘኛው ክሎዝ ፐድለር የተሰኘው ፊልማችን ነው ዛሬ ለእይታ ያበቃ ነው። ከ1945 ጀምሮ ሲታይ የነበረ ነው። በታላቁ የአዘርባጃን አዘጋጅ ዩዜር አዘርባሊ ለመጀመሪያ ጊዜ የታየው ደግሞ በ1913 ዓ ምት ነው። ይህ ማለት ከአንድ ክፍለ ዘመን በላይ የሆኑ ፊልም ነው። ይህንን ነው ለማጋራት ይዘን የመጣ ነው። በበርካታ ሀገራት የታየውን ይህንን የአዘርባጃን ፊልም ሀገሪቱ ባህሏን ለማስተዋወቅ እንደምትጠቀምበትም አምባሳደሩ ተናግረዋል። ይህ አዘርባጃን ለኢትዮጵያና ለሌሎች ዲፕሎማቶች ያላትን ባህል ለማስተዋወቅ ከምንጠቀምበት መንገድ አንዱ ነው። ባህል ደግሞ እርስ በርስ ለመተዋወቅ ትልቅ አቅም አለው። አሽን ማል እንደ አውሮያን አጣጠር በ1945 ለይታ የበቃ የአዘርባጃን ፊልም ነው። በ19ኛው ክፍለ ዘመን የነበረ አንድ ሀብታም ነጋዴ የእኔ የሚላትን ሴት ለመምረጥ የሚያደርገውን ጥረት ያሳያል። በዘመኑ ሴቶች ከሰርጋቸው ቀን አስቀድመው ማን እንደሚያገቡ የማወቅም ሆነ የተመረጠላቸውን የማየት መብት አልነበራቸውም። ይህንን ታሪክ የያዘው ይህ ፊልም በአዘርባጃናውያን የእውነተኛ ፍቅር፣ የነጻነት፣ የሴቶች መብት እንዲሁም በባህልና ስልጣኔ መካከል ያለው ግጭት ተምሳሌት ተደርጎ ይወሰዳል። ይህ ፊልም በ80 ቋንቋዎች ተተርጉሞም በ140 ሀገራት ላይ ላይ ለእይታ ቀርቧል። በአሳለፍነው ሳምንት በብሔራዊ ቲያትር የገጣሚ ትዕግስት ማሞ ብርሃኔ የጎደሉ ገጾች የተሰኘ የግጥም መድብል ተመርቋል። ደራሲዋ ከዚህ በፊት ቁጭት የተሰኘ የግጥም መድብል በ200 ዓ.ም እንዲሁም የእምነት ወጎች የተሰኘ የግጥም ሲዲ ለአንባቢያንና ለአድማጮች ያደረሰች ሲሆን ዘንድሮም በሰማንያ ሰባት ገጽ 23 ግጥሞች ያካተተ የጎደሉ ገጾች የተሰኘ የግጥም መድብል ለአንባቢያን አቅርባለች። በዕለቱም መጽሐፉን መርቅ የከፈቱት ጸሐፊና ተርጓሚ አፈወርቅ በቀለ እንዲሁም አቶ አክሊሉ ታደሰ ናቸው። ዝግጅቱ ላይ ድራማቲክ ግጥም በሄኖክ ዘውዱ ተዘጋጅቶ ቀርበዋል። እንዲሁም ወጣት ገጣሚዎች ትግስት ማሞ ብርሃኔ የግጥም ስራዎቻቸውን አቅርበዋል። በዕለቱም ደራሲያን፣ ገጣሚያን የተለየ ኪነ ጥበብ ቤተሰቦች እንዲሁም ጥሪ የተደረገላቸው እንግዶች ታድመዋል። ህሊና መስቀሉ እንደዘገበችው